እኔ ተጋግሜ እነግርሻለሁ። ተይ ተይ ተይ አትበይኝ። እኔ አልፈልገውም። ላይፌ ውስጥ ባለጌ ነው። የባለጌ ልጅ ዘሩ ሁሉ ማለት እህቱ፣ መኖቹ ሁሉ ባለጌዎች ናቸው፣ ዘራፊዎች። እና እኔ እነሱን እዚህ ላይፌ ውስጥ አላስገባም። ቲክታክ ላይ ምናምን ያልሽውን፣ እኔ ብዙ ቲክታክ አልገባም አላየውም። ዩ ዩቱብ ነው ማየው ነገር እሱም ቢሆን የውጭ ዜጋ ሙቪዎችን ምናምን ነ በእኔ እዚህም አገር ቢሆን አንዳንዴ ከሳገኝ ጀምሯል ምናምን እንጂ እና ሌሎች ሌሎች ነገሮች ነው የማደርገው። አይዶን ሀፍ ታይም ቀኑን ሙሉ ቢዚ ነኝ። አንዳንዴ ነው ስልክ የምከፍተው እና ዩቱብም ቲክታክም ሁሉ የውሸት እንትን ስለሆነ አይዶን ኬር ነው ምልሻ። ዋችተም ጣጥማች እሷንም ቢሆን ደሁም ሳያት እንኳን አልፋታለሁ። አይዶን ልስን አላዳምጥም ስለዚህ እኔ ተይ ተይ ተይ አትበይኝ። እኔ ኦልሬዲ ቻፕተሪን ዘግቻለሁ ስለ እሱ አይ ዶን ዋንት እም እን ማይ ላይፍ ዶን አይ ዶን ዋንት እም እን ማይ ችልድረንስ ላይፍ ኖባዲስ ላይፍ። እኛ እኛ ቆርጠናል ከእንደዛ አይነት ተራ ሰው ጋር። እሷም ነች ጀምር አይዋርደችን እሱ ነገር ከትንሽ ጊዜ በኋላ ይረሳል እና ተይ ተይ ተይ አትበይኝ ፕሊዝ። እና አይ ዶን ዋን ህም ነው የምልሽ። እና እሱ ሌባ ነው። መለመን ከፈለገ ለራሱ አይለምንም ካምፕስ እንትን ውስጥ ተቀምጦ ጥገኛ ሆኖ ጥንጥ ቤት ውስጥ እንትን የሌ እሳት ማንደጃ እንኳን ትንሽ ኤሌክትሪክ እንትን የሌላ ቦታ እዛው እዛው የተኛ እዛው እየበላ ከእንደዚህ አይነቱ ድሩ ዬ ለራሱ አይሰበስብም፣ ለሌላ ሰው ከሚሰበስብ መልኩን በፊልተር እያሳመረ ሴት ማሽኮርመም ነው ስራው እና ስለዚህ እኔ እንደዚህ አይነት ባለጌ አልፈልግም ነው የሚልሽ እሱንም ያችም እህቶቿን ምናቸውንም አልፈልግም እነሱ ከህይወቴ እንዲወጡ ነው የፈልገው በቅርቡ ይረሳሉ ኦሬዲ ተዘግቷል ቻፕተሩ ልጅቷ አትፈልገውም ሙቭ ኦን ሌላ ነገር እናውራ እሺ እና ከፈለግሽ ዘመድ የምንሆን ከሆነ ስለ ሌላ ነገር እናውራ እሱን ልጅ ተዋት ብያቸዋል ይህ ጸጉሯ ምናምን ነው ምን አባቷ አገባትና ነው ጸጉርሽ እንዲህ እንዲህ የምትላት አብልታት አጠጥታ አሳድጋታለች እሷስ ብትሆን እና ዝም ብላ የራሷ ላይፍ የላትም። ይሄን ቁር እንዳዶ አንዶ ሻሽ ሸፍና ነው የምትውለው። እሷ እራሷ ደረ በደረቅ ቅባት አታ እና አፋቸውን ቢያውሩም አይንክ ዚ ደም ትናንት አጥበሽ ጸጉርሽን እንደገና ባክቱ ኖርማል ብያታለኝ። በደምብ ሄደሽ ጸጉር ቤት ሰርተሽ ተድሮ አርጊ፣ ፍሬዝ አርጊ ብያታለኝ። እና ይሄ መተኮስ ምናምን ጸጉር ይጨርሳል። የምን ስታይል የምን ስታይል ነው ስታይል? አድርገሽ ሞዴል ነች ምንድን ነች?

አይ ኮንትሮል ልትደረግ ስንገናኝ ሁሉንም አካባቢወታ አውጥቼ አይቼዋለሁ። የሚሳደቡትን ምኖችን ብላክ እያደረጉ እዛ የምትሄድበትን ቦታ ለምትዳርገዋለሁ። በቃ አሁን ትጫወት ፈልግች ካደርግ ይስ ደቧት ከፈለጉ ማይደን ከይሩ እና እኔ ስለ እሷ አገበኝ። ካሁን በኋላ ምልሽ እስከሚስተካከል ድረስ እና ማውራት አልፈልግም ማለቴ ነው። ስለዛ ድሮዬ በተለይ እና ከፈለሽ ካዘንሽለት ሌላ ሴት ፈልጊለት። ቦልተዋል ሴቶች እና እኛ ስለ እሱ ከም ልሻት እናውራ ነው ምልሻት። ለምን ፕሌስ ለምን ተይ ተይ ተይ ብለሻት ለምን? ፈርስት ኦፍ ኦል እናት ነኝ። እሷ ሀያ ነች። የራሷን የፈለገችው ማድረግ ትችላለች። ግን የቻልኩትን ያህል መጥፎን እና ጥሩን ደግሞ እነግራታለሁ። ከዚህ በላይ ደግሞ እግዚአብሔርን ለምነዋልኝ ወደ ገደል እንዳትገባ በውስዱ አስረግዟት ነገር እንዳያደርጋት እግዚአብሔር እንጠብቅልኝ ብዬ መጸለይ ብቻ ነው። እናንተ አንቺ እናት ነኝ፣ የኔን ነው መደገፍ ያለበሽ እንጂ ገልጅ ሳገደል እንድትገባ አትለምኝኝ ፕሊዝ። እና አወን ተቤስት ፎር ሃር፣ ሁሉም ሰው ለልጁ ተቤስት ነው የሚፈልገው። እና የኔን ዊሽ ሬስፔክት ማድረግ አለበሽ እሺ። እና ሌላ ነገር እናውራ ካሁን በኋላ እኔ ስለሱ ዲስከስ ማድረግ አልፈልግም። ስለማንኛውም ሰው ማለት ነው ቲክታክ ላይ። ስለዚህ ኬራን ስጠኝ። ምን ይሄን ቲክታክ ስልማ ላይ መስማትም አልፈልግም እስከሚሄድ ድረስ እሺ። እና በተረፈ ደህና ነሽ ወይ ከንሽ እንዴት ነው? የት ሀገር ነው ያለሽው? ዱባይ ምን ነበረችኝ? እስኪ ቆይ ላይ ይሰማልኝ። እና ሰዓቱም አንድ መሰለኝ። ዱባይ ነው ቆይት፣ እንደሱ አረብ ሀገር እኮ ነው አንድነን ማለት ነው እንዳልቀሰቀስኩሽ ነው። እና ቀን ምን ስትሰሪ ነው የምትውይው? አሁን ቅርናል ተፋቅረናል። ወደ በጣም መውዳት ዘመዴ ነች። እንደ ደግ አደረግች፣ የፈለገችውን ታደርጋ። አይ ስፖርተር እሱ ተናዶ ነው የተሳደበው። እና ተናዶ ተናዱ በተናዱ አንገርሽው አለበት ማለት ነው። እኔ ስለስ ብዙ ማት አልፈልግም። የሚባል ቂ ቆሻሻ እንደ ያስጠላኝ ዳሁንማ ተስማም እኔ ሳስበው ሁሉ ለሚይዛት ሴት ሁሉ አዝንላት ነው ማዝንላት ነው የሚመስለኝ ወደፊቱ ይደደብ ጭንቅላቱ እንኳን አስተሳሰቡ አነጋገሩ ምኑ ቆሻሻ ቆሻሻ ነው መሰል የሚያሳድገው ምንም ሊቢያ ሊቢያ አስራ ሶስት አመት ሴት ልጅ ደፍሮ ነው ይወጣዋሉ አስረግዞ ነው ይወጣው እንደዚህ አይነቱን ቆሻሻ እንደገና ስንት ሴት ስንት ሴት ሁኖስ አሁን ገና ጉዱ ሲወጣ ታያለሽ። ፍርድ ቤት ዛሬ ቀጠሯልኝ ከለው ይርጋ ገና ጉዱ ሁሉ ይወጣና ፐብሊክ ነው ማወጣው ወረቀቱን ታይዋለሽ። ስለዚህ አንቺ ትንሽ እንደው ትንሽ ጭንቅላት የለሽም እንዴ? ትንሽ አታስቢም? አንድ ሰው ሬድ ፍላግ አይሆንብሽም አንድ? እንኳን እንደዛ ሲሳደብ እንኳን ኢቨን ሌላው ይቅር እኔን ሰደብኝ ስልሽ እንኳን ትንሽ አይሰማሽም? እንደው ይስጥል፣ ከሱ ጋር አብሳስ ደሆነሻል። አረ በእናትሽ አንቺ እራስሽ ትንሽ አስተካክዪ ጭንቅላትሽን በእውነት ይሄ ጥሮ ትክክል አይደለም። ሰምቲንግ ዝ ሮንግ። እና ይሄ ባለጌ ከህይወት ይውጣ። እኔ ከእሱ ጋር ማውራት ስለሱ ማውራት አልፈልግም። በእውነት ካሁን በኋላ ምንም ብሰማሽ አልመልስም ስለሱ በቃ። በእውነት ዝም ብዬሽ ነው ማልፈው። ካሁን በኋላ ስለሱ እናውራ ፕሌስ። አምዳን ነው ምልሽ። ዴቭ ዴቭ አሪፍ ልጅ ነው፣ አይቼዋለሁ። ኢትዮጵያም ያ ከዴቪድ ጋር ፈቅጄላታለሁ። ውጭ ዴቪድ ሃንግ አውት አርጊው ልጁ ዴቪድ ሥርዓት ያለው ልጅ ነው። እናቱንም ነው ምታታውቂያት በጣም ነው የጨዋ ልጅ ነው። በጣም እንዲ በዛኔ ከጨዋ ልጅ እኮ ነገርኩሽ። ሀያ ዓመቷ ነው እንደ ልባቱ ይሄ ከአሌክስ ምድት ሌባ ደፋሪ፣ ልደፍራት እኮ ነው በቃ ሕይወቷ ያበላሽ። ዴቪድማ ጨዋ ልጅ ነው። ደስታ ነው አልችለውም እሱ ጋማ